ሰላም። ዘድሮ በአትሌቲክስ የተገኘውን ውጤት በሚመለከት የተለያዩ ሀሳቦች ሲሰነዘሩ አይቻለሁ፣ አንብቤ ያለሁ አንዳንዶ ሰዎች በሶሻል ሚዲያ የአትሌቱ ችግር ምንድን ነው፣ አትሌቲክስ እንዴት ውጤት ሊጠፋ ቻለ የሚል ውይይት ከፍተው አያለው እና አንድ ያለን ነገር ስለሆነ አነጋጋሪ መሆኑ አይቀርም። ሁልጊዜ አትሌቲክሳችን በየአመቱ በሚደረጉ ውድድሮች ውጤት በጠፋ ጊዜ ማህበረሰቡ ይቆጣል። በስፖርቱ ላይ የነበረን ተስፋ እየተሟጠጠ ይሄዳል ማለት ነው። እና ችግር የሚሆነው ሙያን ለባለሙያ አለመተው በጣም አስቸጋሪ ነው። የሆኑ ሯጮች በሆነ ዘመን ላይ ሯጭ ስለነበሩ የአትሌቲክስ ፌዴሬሽን ፕሬዚዳንት ምናምን፣ ምክትል ፕሬዚዳንት፣ ጸሐፊ ምናምን በመኖፖል ሰላም ማይባባሉ፣ እርስ በርስ የማይዋደዱ ሰዎችን ስራ ለመስራት እኮ መግባባት ያስፈልጋል ስራ ለመስራት እኮ እርስ በርስ መቻቻል፣ መቀባበል ያስፈልጋል። የማይስማሙ ሰዎችን የማይስማሙ ሰዎችን መድበ ውጤት አገኛለሁ ብለው መጠበቅ የማይሆን ነገር ነው። እነዚህ ሰዎች በተፈጥሮ ችሎታቸው በትሬኒንግ ብዛት፣ በጥንካሬያቸው ያሸነፉ ናቸው። በፊት አሸነፉ ማለት ያስተዳድራሉ ማለት አይደለም። ለማስተዳደር በዛ ሙያ ፕሮፌሽናል መሆን አለባቸው፣ መማር አለባቸው ተፈጥሮ ችሎታቸው በተጨማሪ በዩኒቨርሲቲዎች ደረጃ ሄዶ ያንን ስፖርት አትሌቲክስን ወይም የአትሌቲክስ ስፖርት እንዴት እንደሚመራ መማር አለባቸው። አሁን እስቲ ያን ሰሞኑን ተመረጡ የተባሉ አንዳንድ የሚኒስትሪ ሚዲያ ሰዎች እኛንን ያስመረጥ ናቸው ብለው የሚፎክሩት ሰዎች አንድ ሁለት ሶስት ብለን የምንጠራቸው ሯጮች በአትሌቲክስ ፌዴሬሽን ውስጥ ባለስልጣን ናቸው። እነዚህ ሰዎች ደብዳቤ ማንበብ ይችላሉ በውጭ ቋንቋ የተጻፈ ደብዳቤ ያነባሉ መልስ መስጠት ይችላሉ የሌሎች ሀገር ተሞክሮዎችን ለማየት ለማንበብ ይችላሉ ስለ አትሌቲክስ የተጻፉ ምርምሮችን ማጥናት ይችላሉ እነዚህ ሰዎች አይደለም በውጭ ሀገር ቋንቋ በሀገራቸውስ ቋንቋ አብዛኛውን ጊዜ ስፖርቱ ላይ ስላሳለፉ ትምህርት ቤት ሄደዋል ወይ ስም ብቻ የሆነ ነገር ያደርጋል ማለት ነው እኔ አሁን ስም አልጠራም ምክንያቱም የተከበሩ ናቸው፣ በችሎታቸው ያከበር ናቸው ናቸው እዛ ውስጥ ያለውን ቢሮክራሲ ሰብረው፣ እዛ ውስጥ ያለውን በዘመድ ያለውን ስራ ሰብረው እድገትና ለውጥ ያመጣሉ ተብለው ነው የተመደቡት። ከዛ የበለጠ የሆኑ አርቲስት የነበሩ የተመደቡ ስለ እነሱ ተጋኖ ሲወራ ነው ማየው። ያው አይደሉም ወይ እነዚህስ? ቢሆን እኮ ሮጡ ማለት እኮ ያስተዳድራሉ ማለት አይደለም። ኦኬ፣ ተሳክቶላቸው ገንዘባቸውን መያዝ ከቻሉ ና ንብረት ማደራጀት ከቻሉ ንብረታቸውን መሩ ማለት እኮ አትሌቲክስ ፌዴሬሽን ይመራሉ ማለት አይደለም። ምንድን ነው የሆነ እንትን ኮ ስጦታ ኮ አይደለም አቦ ሰጠኝ የሚሰራ ስራ አይደለም። ሳይንሳዊ ስራ ነው፣ የተማረ ሰው ያስፈልገዋል። እነዚህ በቢሮክራሲ ውስጥ ያለፉ በፊት እንዴት በዘመድ እንደሚሰራ ኤክስፔሪንስ ያደረጉ ሯጭ ምናምን ብሎ ሯጭ ያልሆነ ሰው ወደ ውጭ ሀገር እየወሰዱ ገንዘብ የሚቀበሉ የነበሩትን ሾመ። ውጤት እንዴት አድርጎ ሊመጣ ይችላል? ተጠያቂነትስ እንዴት ይመጣል? አካውንተቢሊቲ እኮ የለም። እነዚህ ሰዎች በስማቸው ብቻ የተከበሩ ናቸው። ዛሬ ይህን አድርጋቸዋል፣ ይህን አርጋቸዋል የማይባል የማይደፈር ስም የመሰረቱ ናቸው። ግን የተማረ ሰው ሀገር ውስጥ የሚማረው ሰው ምን እንዲሆን ነው? ወደፊት ምን ይሁን? የሆኑ ሰዎች የሆነ ነገር ታሪክ አላቸው። በዛ ታሪካቸው ስልጣን ላይ ዝም ብሎ የሚቀመጡ ከሆነ ያለ እውቀት አዲስ የሚማረው ሰው የት ነው የት ሊደረግ ነው? አንዳንዶች በዚህ ሙያ በጣም ጠለቅ ያለ እውቀት ያላቸው እንዳሉ አቃለሁኝ። እና እንዴት ውጤት ነው የጠበቀ? ላም ባልዋለበት ኩበት ለቀማ እንደሚባለው እኮ ነው። እነዚህ ሰዎች ስፖርቱን ለማሳደግና በፊት በነበረበት ደረጃ ለማድረስ ከተፈለገ በየቦታው ላይ ተጠያቂነት ያለበት የተማረ ኃይል መመደብ አለበት። እነዚህ ሰዎች አንድ ሰው ከነሱ የተወከለ የስፖርተኛ የቀድሞ ስፖርተኞች ተወከ አንድ ሰው ከተቀመጠ በዛ በፌዴሬሽን ውስጥ በቂ ነው፣ የሆነ አለ አይደለ? የነሱን ሀሳብ ለመቀበል በተረፈ እርስ ባርሳቸው በፊት ሲሮጡ በነበረ ጊዜ በትሬኒንግ ጊዜ በአሰልጣኝ በምናምን የተጣሉና እንደው አልተጠፋፉም ተብሎ ምዝጋና የሚቀርብበት ሰዎችን አንድ ላይ በስራ መድበህ እንዴት ውጤት ታመጣለህ? ሯጮች ናቸው እንጂ የአስተዳደር ወይም ፕሮፌሽናል የሙያው ሳይንስ የተማሩ ሰዎች አይደሉም። ስለዚህ እነሱን ከነስማቸው ከነዝናቸው እንደተከበሩ ማስቀመጥና በዛ ቦታ ሊሰሩ የሚችሉ ከወቅቱ ቴክኖሎጂ ጋር የሚሄዱ በየጊዜው የሚፈጠሩ ነገሮችን ማንበብ ማወቅ የሚችሉ በትምህርት ራሳቸውን የሚያሳድጉ ሰዎች መደረግ አለባቸው። ያኔ ውጤቱ ይመጣል። ውጤቱ የሚሮጠው ከህዝቡ መሀል የሚወጣ ሰው ነው፣ ተፈጥሯዊ ነው። ከኛ ከኢትዮጵያውያን ከብዙ ቦታ ሯጮች ይፈልቃሉ። እነሱ በደንብ የሚያስተዳድር ሰው ግን ማድረግ ያስፈልጋል። ከእናንተ ባላቅም የእኔ ጌታ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።